የኢራን ነገር ይበልጥ እየጦዘ ነው መፍትሔ ሩቅ ሆኗል። ከአንድ ዓመት ቀደም ብሎ እስራኤል ሐማስን ለማጥፋት እየታገለች ነበር አገሪቱ ዙሪያዋን በኢራን አጋሮች ተከባ ያደረገችው ዘመቻ ውጤት አልባ ከመሆኑ በተጨማሪ ከፍተኛ መንጫጫትን የፈጠረ እንደነበር አይዘነጋም ከአንድ አመት በኋላ አሁን ላይ ታዲያ የሐማስና የሄዝቦላ አመራሮችን አጥፍታ ኢራን የተዳከመች ስትመስላት የመካከለኛው ምስራቅን አካሄድ ሙሉ ለሙሉ ሊቀይር የሚችል ጥቃት በመሰንዘር ላይ ናት የእስራኤል አሁናዊ እርምጃ ዓለም አቀፍ ገበያን የሚያቃውስና አሜሪካን ወደ ግጭቱ ስቦ በማስገባት የዓለም አቀፍ ጂኦፖለቲክሱን ሊቀይር መቻሉ ደግሞ አስፈሪ አድርጎታል። በእርግጥ ለእስራኤል ያለፉት 12 ወራት ከባድ የሴራና የገመድ ጉተት 11 ስትከቡን የሰነበተችበት መሆኑን የሚያውቅ ያውቀዋል። ከሐማስ ጀምሮ ሶሪያ ድረስ የኢራን አጋሮችን ለማዳከም የተደረገው ጥረት ውጤታማ መሆኑን ለአይሁዳዊቱ ሀገር ምቹ ሁኔታን የፈጠረ እንደሆነ ምዕራባውያን ተንታኞች እየተናገሩ ናቸው። እስራኤል በአሜሪካ የዲፕሎማሲ ጥረት ሽፋን የተከፈተላትን ቀዳዳ ተጠቅማ የለኮሰችው ሰዓት የኢራን የኒውክሌር ጣቢያዎች ከማዶም ባሻገር የሀገሪቱን አስተዳደር ጭምር ለማስወገድ ያለመ መሆኑ በገሃድ እየታየ ይገኛል። ከጨቋኝ አገዛዝ ነፃ የምትወጡበት ጊዜ ከምንጊዜውም በላይ ተቃርቧል። እንደዚህ አይነቱ ነገር ሲፈጠርም እስራኤላውያንና ኢራናውያን በሁለቱ ጥንታዊ ሀገራት መካከል ያለውን ቃል ኪዳን የሚያድሱ ይሆናል ሲሉ ቤንያሚን ኔታንያሁ መናገራቸውም የእስራኤል እቅድ መዳረሻ የኢራን አስተዳደር በማፍረስና ከተቻለም ሀገሪቱን በመበተን ላይ ያተኮረ መሆኑን ይነግረናል። በርግጥ እዚህ ላይ ነገሮች ከእስራኤልና አጋሮቿ ፍላጎት ውጭ ከተጓዙና ኢራን አገዛዟንም ሆነ የኒኩሌር መርሃ ግብሯን ከጥቃት አትርፋ መቀጠል ከቻለች ቀጠናው አዲሲቷን ሀያል ሀገር ኢራን ሊመለከት የሚችልበት እድል አለ። የሁለቱም የእስራኤልም ሆነ ኢራን መጪ ጊዜያቸው ኢራን ከዚህ ግጭት ማብቃት በኋላ የኒኩሌር መርሃ ግብሯን ይዛ ከመቀጠሏ ጋር የሚያያዝ ነው የሚለው የቀድሞ የአሜሪካ የደህንነት ባለስልጣንና የዛ አትላንቲክ ካውንስሉ ጆናታን ፔኒኮፍ ምልከታ ለነገሩ ጥሩ አስረጅ ይሆነናል። ተንታኙ ምልከታቸውን ሲቀጥሉም ኢራንያንን ማድረግ ከቻለች በቀጠና ያላትን አቅም መልሳ ለመገንባትና ተጽዕኖዋን አስቀጥላ ለመጓዝ ያስችላታል። እንደዛ ካልሆነ ግን ላለፉት ከሁለት አስርት ዓመታት በላይ ያላየነው አዲስ ቀን ይመጣል ሲሉ ተናግረዋል። አሁንም ድረስ ታዲያ ሁሉም በጉጉት እየተመለከተ ያለው ነገር አሜሪካ በዚህ ግጭት ውስጥ እጇን ከከተተች ምን ሊፈጠር ይችላል በሚለው ላይ ያተኮረ ነው። በስዊዝ ካናል ቀውስ ወቅት ለመጀመሪያ ጊዜ አሜሪካን ሙሉ ድጋፍ ለማግኘት የበቃችው አይሁዳዊቱ አገር አሁንም ከሁነኛ ወዳጇ ዘንድ ድጋፍ እየጠበቀች መሆኑም ግልጽ ነው። ባሳለፍነው ጥቅምት እስራኤልና የኢራን ጥቃት በተሰናዘሩበት ወቅት የአሜሪካ የስልጣን ወንበር ላይ የነበሩት ጆ ባይደን እንደነበረው አይዘነጋም። አሜሪካን በወቅቱ እስራኤል በምንም መልኩ የኢራን የኒውክሌር ጣቢያዎችን ከማጥቃት እንድትቆጠብ ስታሳስብ መሰንበቷ የሚታወስ ነው። የዚህ አይነቱ ማሳሰቢያ ነገሮች ከቁጥጥር ውጭ እንዳይሆኑ እገዛ ሲያደርግ ቢቆይም የዶናልድ ትራምፕ ወደ ስልጣን መምጣትን ተከትሎ ብዙ ነገሮች ተቀይረዋል። ምንም እንኳን አወዛጋቢው ፕሬዝዳንት ነገሩን በድርድር ለመፍታት ፍላጎት እንዳላቸው ቢያሳዩም ከመጋረጃ ጀርባ የኢራን መመታትን የሚፈልጉ መሆናቸውን ተግባራቸው ያሳብቃል። ከሰሞኑ እንኳን ለእስራኤል ያሳዩት ድጋፍና ኢራንን በአደባባይ የሚያስጠነቅቁበት መንገድ አካሄዳቸውን በሚገባ ይናገራል። በተለይም ለኢራን ሰጥተውት ያሉ ስልሳ ቀን ያለ ውጤት መገባደዱን በመግለጽ ኢራን ከዚህም የከፋ ነገር ሊያጋጥማት እንደሚችል ሲገልጹ ተሰምተዋል። ይህ በእንዲህ እንዳለ ግን ይህ የእስራኤል ጥቃት የተነሳበትን ዓላማ ሳያሳካ በአጭር ሊቀጭ እንደሚችል የሚናገሩ ተንታኞች ጥቂት የሚባሉ አይደሉም። በዛ ረገድ ቀድሞ የሚነሳው ነገር በዛው እስራኤል የነገሮች መራዘም በዘመቻው ላይ ህዝባዊ ተቃውሞን ሊያስነሳ ከመቻሉ ጋር የሚገናኝ ነው። በጋዛና በሊባኖስ ከተደረጉ የ24 ጦርነቶች በኋላ ብዙዎቹ የእስራኤል ዜጎች መሰላቸት ላይ መሆናቸው ይነገራል። ምንም እንኳን ኢራንን ማጥቃት ህዝባዊ ድጋፍ ያለው ቢሆንም፣ ወቅታዊ ጥቃት የተከፈተው ከተደጋጋሚ ወታደራዊ ጥሪና እሱን ተከትለው ከመጡ ማኅበራዊና መሰል ምስቅልቅሎች በኋላ መሆኑ ትልቁ ተግዳሮት ይሆናል። ሌላው ቀርቶ በጋዛ ያሉ የእስራኤል ታጋቾች ሙሉ ለሙሉ ወደ ሀገራቸው አለመመለሳቸው አንዱ የተቃውሞ ምክንያት ሊሆን እንደሚችል የሚናገሩ ምዕራባውያን ተንታኞች አሉ። የእስራኤል ተግዳሮት በኔታንያ አስተዳደር ዙሪያ ካለው ፖለቲካዊ ክፍፍል እንደሚጀምርም ነገሩን በቅርበት የሚያውቁ ሲናገሩ ይሰማል። ሌላው ቀርቶ የጋዛው ዘመቻ በጊዜ ለመጠናቀቅ አለመቻሉ በመጀመሪያ ጊዜያት በአንድነት ቆመው የነበሩትን እስራኤላውያን ጭምር እንዲከፋፈሉ ማድረጉ ይነገራል። ሕመም፣ መሰላቸትና እርግጠኝነት ማጣት የእስራኤል ማኅበረሰብን ወቅታዊ ሁኔታ የሚገልጽ ቋንቋ ነው ሲሉም አንድ ተንታኝ ባሳለፍነው ሳምንት መጨረሻ በኤክስ ገጻቸው አስነብበዋል። የእስራኤል ዴሞክራሲ ኢንስቲትዩት ፕሬዝዳንት ዮሃናን ፕሌስነር ግን ምንም እንኳን ከባድ መሰላቸት ቢታይም ከኢራን ጋር የሚደረገው ግጭት ሁሉንም ነገር ወደ ጎን ብሎ ሙሉ ትኩረትን በቴህራን ላይ ማድረግን ግድ የሚል መሆኑን ተናግረዋል። ፕሬዚዳንቱ የሚመሩት ተቋም ባሳለፍነው ሚያዚያ በሰራው ጥናት መሰረት ግማሽ ያህል አይሁድ እስራኤላውያን የአሜሪካ ድጋፍ በሌለበትም እንኳን በኢራን ላይ የሚደረገው ዘመቻ መፈጸም እንዳለበት የሚገልጽ አቋም አንጸባረቃቸው ይነገራል። ፕሌንሰር ስለ ወቅታዊ ግጭት ሲናገሩም ይህ የኢራን ነገር በእስራኤላውያን ስነ ልቦናም ሆነ በቀጠናው ፖለቲካ ላይ ረጅም ተጽዕኖ ሊኖረው የሚችል ትልቅ ሁነት ነው ይላሉ። ይህ ሌላ ዙር የመካከለኛው ምስራቅ ነውጥ ተደርጎ የሚታየ አይደለም ብለዋል ይሁንና ግን ያለፉትን ሀያ ወራት እስራኤል በጋዛ ዘመቻ ካሳለፈችው ማነቁ አንጻር ይህን የኢራን ቀውስ በምን መልኩ ልትፈታው ትችላለች የሚለው ነገር እጅጉን አጠያቂ ሆኗል አንድ ወታደራዊ ተንታኝ ስለዚህ ጉዳይ ሲናገሩም እስራኤል ምንም እንኳን በመጀመሪያዎቹ ቀናት ስኬታማ ብትመስልም ኢራን በእስራኤል ከተሞች ላይ ልትፈጽመው የምትችለው ጥቃት በአብዛኛው ሀገሪቱ ላይ የሚታየውን የተስፋ መንፈስ እንደ ጉም ሊያበንነው እንደሚችል ገልጸዋል ሌላው ቢቀር እስራኤል በያዘችው ግትር አቋም ሄዳ ዲፕሎማሲን በመተው የኢራንን መንግስት በመለወጥ ነገሩን ለመቋጨት ከሞከረች በመካከለኛው ምስራቅ መጥፎ ሁኔታ ሊያጋጥም መቻሉ እሙን ሆኗል። እንደዚህ አይነቱ አካሄድ ከጥቅምት ሰባቱ ጥቃት ቀደም ብሎ ከእስራኤል ጋር ያላቸውን ግንኙነት ለመጠገን ሲሰሩ የነበሩ እንደ ሳውዲ አረቢያ አይነቶቹን ሀገራት አቋም ሊያስቀይራቸው እንደሚችል ይገመታል። እስራኤል በታሪክ ውስጥ ወታደራዊ ድሎችን ወደ ፖለቲካዊ ድል መቀየር የማይችሉ ጀብደኛ ፖለቲከኞች የተሞላሽ መሆኗም ነገሩን አስፈሪ እንደሚያደርገው ተንታኞች በመናገር ላይ ናቸው። ለአብነት ያህል በ1982 በሊባኖሱ ጦርነት ወቅት የእስራኤል ጦር በቀላሉ ወደ ቤይሩት መገስገስ ቢችልም ሁኔታው እስከ ፈረንጆቹ ሚሊኒየም ድረስ ሳይቋጭ መቆየቱ አይዘነጋም። በ1967 በስድስቱ ቀን ጦርነት የተገኘው ድልም ቢሆን በፖለቲካዊ ሂደት ያልታጀበ መሆኑ ከስድስት ዓመታት በኋላ የዮም ኪፑር ጦርነት እንዲከተል ማድረጉ የእስራኤል ፖለቲከኞችን በጉልበት ላይ ብቻ የመዘን አካሄድ ቁልጭ አድርጎ ያሳየናል። ኢራን በወቅታዊ ጥቃት ብትከዳም እንኳን ከባድና አደገኛ የእስራኤል ተገዳዳሪ ሆና ልትዘልቅ መቻሏ ኔታንያሁ ከኃይል አማራጭ ውጪ መፍትሔ እንዲፈልጉ ግድ ይላቸዋል። ይህ በእንዲህ እንዳለ እስራኤል ቁልፍ የኢራን ወታደራዊ መሠረተ ልማቶችን ስትደበድብ ቴህራን የባላንጠዋን ከተሞች በሚሳይል ማዕረስ ስራው አድርጋ ቀጥላለች። የእስራኤል ስትራቴጂካዊ ድል የኢራንን ዋነኛ የኒኩሌየር መሰረተ ልማቶችን ማውደም ከመሆኑ አንጻር ግን የእስካሁኑ ሂደት ወሳኝ ነው ብሎ ለመቀበል ይቸግራል። የእስራኤል ቀዳሚና ዋነኛ ግብ የጸረ ኒኩሌር ግንባታ ዘመቻ ከመሆኑ አንጻር ከአሜሪካ ድጋፍ ውጭ ነገሩን ማሳካት መቻሏም እጅጉን አጠራጣሪ ነው። በሌላ በኩል በወራት ውስጥ በመቶ ያህል ምርቶች የሚሰጠውን የቴህራን ባሊስቲክ ሚሳይሎች የማምረት አቅም ለማዳከም ጥረት እየተደረገ መሆኑን ለመረዳት ተችሏል። በእርግጥ እስራኤል በዚህ ብቻ ሳትገታ የኢራን የነዳጅና የጋዝ መሠረተ ልማቶችን ጭምር ኢላማ ያደረጉት ጥቃቶች ስትፈጽም ታይታለች። የጥቃቱ አንድና አንድ መዳረሻ የኢራንን የኒኩሌር ቦምብ የማምረት አቅም ጨርሶ ማጥፋት ከተቻለ ማዳከም መሆኑ መነገሩ ግን የቴላቪቭ ፈተና ገና እንደሆነ ይነግረናል። ይህ ዘገባ እስከተጠናቀረበት ጊዜ ድረስም ይህ ግብ ስለመሳካቱ በእርግጠኝነት የወጣ መረጃ የለም። በእርግጥ የኢራን ግዙፍ የኒኩሌር ማብላያ ጣቢያ የሆነው ናታንዝ እንደ ኢስፋሃን ሁሉ ድመት እንደደረሰበት ለማረጋገጥ ተችሏል። እስራኤል በጥቃቱ 15 ያህል የኢራን ጉምት የኒኩሌር ተመራማሪዎችን ጭምር የጥቃት ኢላማ ማድረግ መቻሏም የሚታወቅ ነው። ኢስፋን የሚሰኘው የኒክሌር ጣቢያ የዩራኒየም ጥሬቃ ወደ ዩራኒየም የሚመግብ ተቀጣጣይ ቁስ የሚመረትበት መሆኑ ይነገራል። በጥቃቱ የብረት ዩራኒየም ለማምረት የሚያስችል ተቋም፣ የበለጸገ ዩራኒየም መልሶ መቀየሪያ መሰረተ ልማት በተሙከራና ተጨማሪ መሰረተ ልማቶችን ማውደም ተችሏል ሲል የእስራኤል መከላከያ ሚኒስትር ባሳለፍ ነው አርብ ማስተዋወቂያ ዘነጋ። አለማቀፋቶ ሚካኤል ኤጀንሲ በበኩሉ ይስፋን የሚሰኘው የኒክሌር ጣቢያ ከባድ የሚባል ጉዳት እንዳጋጠመ አስታውቋል። ይህ እንዲህ እንዳለ ግን የዩራኒየም ማብላያው በመሬት ስር የሚገኘው ናታንዝ የደረሰበት ጉዳት ብዙም ግልጽ አይደለም። በዛ ስፍራ የተፈጸመው የእስራኤል ጥቃት የኢራን የሙከራ ዩራኒየም ተቀጣጣይ ቁስ ማምረቻ እና የኤሌክትሪክ መሰረተ ልማቶችን ብቻ ማውደሙ ነው የታወቀው። ውድመቱ የማብላያ መሣሪያዎቹን ከስራ ውጭ ሊያደርግ ቢችልም ከዚያ የከፋ ነገር ስለማስከተለው የሚታወቅ ነገር የለም። ከሁሉም በላይ እስራኤል ኢላማ የሆነው የፎርዶ የኒኩሌር ጣቢያ በተራሮች ስር እንደመገኘቱ ውድመት ቀርቶ ጉዳት እንኳን እስካሁን እንዳላጋጠመው ታውቋል። በፎርዶ ተብላልቶ የሚገኘው ዩራኔም ብዙ ቁጥር ያላቸው ቦምቦችን ለማምረት በቂ መሆኑን እስራኤል የምታምን መሆኗ ደግሞ ሁኔታውን ትኩረት ሳቢ አድርጎታል። በእርግጥም ደግሞ ኢራን ያላትን ከፍተኛ ደረጃ የደረሰ የኒውክሌር ተቀጣጣይ ቁስ ከማብላያ መሳሪያዎቿ ጋር ጠብቃ መሄድ ከቻለች በቀጣይ ቦምቡን ለማምረት በከፍተኛ ፍጥነት መንቀሳቀሱ አይቀር ይመስላል። እዚህ ላይ ታዲያ እስራኤል ቀዳሚ ባላንጣያ የምትላትን ኢራን ለማስቆም የአሜሪካ ድጋፍ እጅጉን የሚያስፈልጋት ይሆናል። አይሁዳዊቱ ሀገር፣ በጥልቀት ወደ መሬት ገብቶ ጥቃት የሚፈጽም ፈንጅ የሌላት መሆኑ የሁነኛ ወዳጇ ዋሽንግተን ድጋፍ አብዝታ እንድትፈልግ የሚያደርጋት ነው። የትራምፕ አስተዳደር ምክንያቱ ባልተገለጸ ሁኔታ እስከዚህ ቅጽበት ድረስ በዚህ አይነቱ ተግባር ላይ መሳተፍ ውሳኔ ገና አላሳለፈም። የወቅቱ የአሜሪካ ፕሬዚዳንት ምንም እንኳን የእስራኤል ጥቃት መጀመርን አድንቆ ቢናገሩም በቀጣይ በሚኖሩ ጥቃቶች ላይ ተሳትፎ ለማድረግ ከወሰኑ ሀገራቸውን ላልታሰበ ነገር ሊዳረጋት የሚችል እውነት ሊፈጠር ይችላል። ፕሬዚዳንቱ በመጀመሪያ የጥቃቱ ቀናት የቦምብ ድብደባው መጠናከር ኢራንን ወደ ኒኩሌር ድርድሩ እንድትመጣ ግፊት ውስጥ ይከታታል ብሎ ቢያስቡም ያሰቡት የተሳካላቸው አይመስልም። ኢራን እስካሁን ድረስ ወደ ድርድሩ የመመለስ ፍላጎት እያሳየች ካለመሆኑ በተጨማሪ ስድስተኛውን ዙር ድርድር ጭምር ለቃ መሄዱ አይዘነጋም። እስራኤል በአንጻሩ የኢራንን የኒኩሌር ማብላያዎች የመምታት ዘመቻው እንዲህ በቀላሉ የሚሳካ አለመሆኑን በማወቅ ወታደራዊ ግዳጁ ቀናት ወይም ሳምንታት ሊፈጅ እንደሚችል እየተናገረች ነው። አይሁዳዊቱ ሀገር በተለይም ከአሜሪካ ዘንድ ድጋፍ የማታገኝ ስትራቴጂካዊ ግባዋ የሆነውን የፎርዶ ኒክሌር ጣቢያ መምታት መቻሏ እጅጉን አጠራጣሪ ነው። አንዳንድ እስራኤል ወዳድ የምዕራብ ዓለም ተንታኞችም ታዲያ ዋሽንግተን ጣልቃ ገብታ የኒኩሌር ማብላያው ካልተመታ ረጅም ጦርነት መኖሩ አይቀሬ ነው እያሉ ናቸው። ይህ በእንዲህ እንዳለ ሌሎች ደግሞ የፕሬዚዳንቱ ዋነኛ ስጋት ለእስራኤል እገዛ ከተደረገ በመካከለኛው ምስራቅ ያሉ የአሜሪካ ወታደሮችና የጦር ሰፈሮች በኢራን ኢላማ ውስጥ ሊገቡ ከመቻላቸው ጋር እንደሚያያዝ እየተናገሩ ይገኛሉ። ይሁንና ግን እገዛ ቢደረግ እንኳን ኢራን አጸፋ መስጠት ከሚኖረው መጥፎ አንድምታ አንጻር በአካባቢው ባሉ የአሜሪካ ፍላጎቶች ላይ እርምጃ እንደማትወስድ የሚያምኗል።